ዳግም፣ እኔ እኮ በአንተ ምክንያት ጨርቄ ጥዬ ማበዴ ነው። ቆይ እኔ ባብድ ምንድን ነው የምትጠቀሙ? ስታብድ ያየው ለመዝናናት ልበልሽ? እንደውም ልንገርሽ፣ አንቺ ነሽ እኔን ለማሳበድ እየሞከር ሻለሽ። እኔማ ከዚህ አገር ብን ብዬ ብጠፋ ይሻላል። አሀ እኔን ካሳበድሽ በኋላ አንቺ ሌላ ሀገር ልትጅ። እንደውም ልንገርሽ፣ የትም አትጀት፣ ንቅንቅ አትያት። እስቲ እየሆነ ያለውን ነገር ለአንድ ሰከንድ እንኳን ተረጋግተ ለማየት ሞክር። ቆይ የማን ነው እየተመሳቀቀ ያለው? ይህንን ነገር ለማሰብ መቆም አይጠበቅብኝም። ዳግም አሁን የቀረች ነገር አለ ቢያንስ ለእኔ ያለን ጥላቸው ለእኔ ያስቀረው፣ እዚህ ቤት ውስጥ ሰው በገባ ቁጥር እያሳቀቅ፣ ቤቱን ኦን አታደርገው። ጭራሽ ቤቱን ሙሉ የሚያደርጉት እነሱ ሆኖ አረፉ እያልኩ ያለውትን ለማጣመም ፈልገ ካልሆነ በስተቀር በትክክል ገብተዋል። አንቺ ልጅ እኔ ጋር መመላለሱ አላልኩሽም እንዴ? ጭራሽ ዝምስልሽ አናለት። የሌት መውጣት ሞክራለች እንዴ? ይህ ማትረባ ምን ትመስላለች? እንዲህ ማለት ነበር። ደረግ ዳግም እንዴት ነህ? ተው እንጂ። በስተመጨረሻ የእኔ ደህንነት አሳሰበት ይደፋል። እንዴት አያሳስበኝም? ወንድሜ ያደለ እንዴ ነኝ እንዴ? ዳጊ ምን ሆናል? እባክህ ተረጋጋ። ለረጋጋ አይደል? እናቴን ባላሰብ ኑሮ እዚሁ ነበር መጨፈልቅ። ይገባኛል፣ በጣም ስለምትወዳት እሷን ላለማጣት ስትል ነው እንደዚህ የምትሆነው። ግን ደግሞ ይሄ ነገር እሷ እንዳያሳጣክ። ምን ጭራሽ አንተን እኔን ስለትዳር የምትመክረኝ አውቃለሁ። እኔ አንተን ለመምከር በቂ አደለሁ። እንዳለው ከካወቅ በቃ አፈንዝጋ

እመገንብ ድል የገጠመሽ በእናትሽ ጓደኛ አይደለም። ምነው የማንጠቀምበት እድል ገጠመኝ ያልገጠመኝ ምን ጥቅም አለው? ከዳግም ጋር ትንሽ ልክ አይደለንም እና በዚህ ሁኔታ ደግሞ ብነግረው ምን ሊፈጠር እንደሚችል ማሰብ ነው። መቼም ደስ ሊለው ይገባል። ዳግምን አላወቅሹ፣ ይጠረጥረኛል ብለሽ ነው? ምኑን ነው የሚጠረጥረኝ? ያሬድ ሆን ብሎ እንዳመቻቸው ነዋ። በመጠርጠር ብቻ ቢቆም ጥሩ አይደል? ዳጊ ጭራሽ ላይስማማ ይችላል። የራሱ ጉዳይ ነው። ለእሱ ብለሽ ይህን የመሰለ ድልታጭ ነው። ለእሱ ስል አይደለም። የማላውቀውን ውጭ ሀገር ይቅርና ቤተሰቦቼን እንኳን ትቻለሁ። እንደዚህ ስለምትንሰፈሰፊለት ነው እንደዚህ የቀበጠው። ቆይ አንቺ ምን እየሆንሽ ነው? ከዳግም ውጭ ወንድ በሀገሩ የለም እንዴ? ለዛ ነው አንቺ የመጀመሪያ ፍቅረኛዬን መርሳት አልቻልኩም ብለሽ ናቲን ያባረርሽው። አሁን እሱን ከዚህ ጋር ምን አገናኘው? አረ ምንም ምን ያገናኘዋል? በፍጹም አይገናኝም። እንጂ የምሬን እኮ ነው እኔ እኮ አንቺ እኮ ምን ብቻ ተይው። አሁን የአንቺ ጉዳይ ላይ ትኩረት እናደርግ። የኔ ትሄዳለሽ ብለሽ ነው ውጭ ልትጀረል እንዴ? በህልሜ ነው የምሪን እኮ ነው። ማድረግ ያለብሽን ነገር አድርገሽ መሄድ አለብሽ። ምን ማድረግ ይችላል ብለሽ ነው የሚልሽን? ስሚያ ዳጊ ብሎ አሪፍ ነበር። ጥሩ ነው። እኔ ማኮ ለካብዝ ነበር አልችልም አልኪ እና ከመቼ ጀምሮ ነው አንቺ ጋባዥ ሆንሹ? ወይ ስራ የለውም፣ በረች ልትመጻደቅብኝ እየሞከርሽ ነው። እሺ፣ ለማንኛውም ግን የሆነ ነገር ላውራ ነበር። ምንድን ነው የምትተሻሽው? መናገር የምትፈልጊው ነገር ካለ በቃ በቀጥታ ተናገሪ። አረ፣ እናገራለሁ። መስሪያ ቤት ለስልጠና ወደ ውጭ ሊልካኝ ነው። እንዴ! ጥሩ ነው ታዲያ። እኔም ከጭቅጭቅ ተገላገልኩ። እየቀለድኩ አደለም። ከዚህ በላይ ቀልዳለህ እንዴ? ወይስ ተንፈራፍሬ ስላልሰኩ ነው? ምንም ያስቅ ነገር አለው? ጋሼ ከውጭ ድርጅቶች ጋር ውል ነበራቸው እና ለድርጅቱ ሰራተኞች የተወሰነ የስልጠና እድል ተመቻችቷል። ለዛ ነው። እና እኔ የምርሽ ነው? አዎ ለአንድ ሳምንት ብቻ እንዴ? እና ምን አስብሽ? እኔማ ምን አስባለሁ? ያው ለመሄድ ነው፣ ግን አንተን ላውራ ብዬ ነው እና ታዲያ ኮንሴሽን የምን እንድል ነው? ዳጊ ያልወሰንኩም እኮ መጀመሪያ እንመካከርበት ነው ያልኩት። ጉዱኝ የለህም ሳሚ፣ ሳሚ ጉዱኝ የለህም ያሉት ዳግም። ቆይ ከይለን ጋር ሰላም አላችሁ? ምን እሷ ማመን ተሆናለች? እሷ ደህና ነች። መስሪያ ቤቷ የውጭ ድልኳ አመቻችላት። እሱም ነው እንዴ? እና ታዲያ ለአንድ ሳምንት ብቻ እኮ ቢሆንስ። ቆይ በዛው ብትቀርስ? ይሄ ነገር እኮ እኔን እያሳሰበኝ ነው ማለት ቤተሰቦቿ ከእኔ የለጠለ ውጭ ሊወስዳት ሲሉ እኮ ነው የተጋባ ነው። እና የዛኔ አንተን አስብልጣ ከቀረች አሁንስ እንዴት ትሄዳለች? አሁን ቢሰለቻትስ ጥላኝ ዘው ብትቀርብኝ የሻለ ምን ሆና አለበናያ የማይመስል ነገር አታስብ። ይሁሉ ሳሚ፣ ጉድ ከመሆኑ በፊት ማስቆም አለብኝ። ዳጊ፣ ቆይ ቆይ፣ ምን እየሆንክ ነው? ሚስትህ እኮ ናት የለም? ያው ሚስቴ ስለሆነች ነው የምከለክላት። ሰው ስንትና ስንት ነገር ዋጋ ከፍሎ ስንትና ስንት መስዋትነት ከፍሎ ሚስቱን የተሻለ ቦታ ይለል አንተ ልጅቷን ምንም ነገር ሳትደክም ያመጣችውን ድል ትገፋባታለህ አይደል አልገባህም አንተ ራስህ እኮ አልገባህም ቆይ ግን ምንድን ነው አድርግ የምትለኝ እኔ ለምን እልሀለሁ አንተ ራስህ ማሰብ ጀምር እንጂ ምን እየሆንክን ያለው ይኸውልህ ሚስቴን በደንብ መጠበቅ አለብኝ ኧረ እባክህ ሄለን የአስራ ሶስት ዓመት ህፃን ልጅ መሰለች እንደ የምጠብቃት እሷ ይኸውልህ አንድ ክልል ራሱ ቢሰጣት ማስተዳደር ትችላለች እሺ ምን ማለት ነው ቤቷን እንኳን ማስተዳደር አልሰለችም እሱንም አንተ ቀን ከሌሊት እንዳታስብ እያደረካት ይኸው ቤት በኩል ታስብ ቆይ ለማንኛውም ግን እቅድ ምንድን ነው የምን እቅድ ጓደኝነት እቆይ ለመቼ ነው እንዴት አድርገን ሄለንን ከውጭ ሀገር ማስቀረት እንዳለብን መመካከር አለብን ዳግ እንዴት ያንተን አስተሳሰብ እቅድ መጨመር እንችላለን ብለን ብንነጋገር ይሻል የራስ ጉዳይ አንተን ብሎ ጓደኛ እንደውም ትንሽ ቀን ዛ ማረሚያ ቤት መቆየት ነበረባቸው ለዛ ነው ይሄ ልጅ ዛሬ እኮ መስሪያ ቤታችን የውጭ ሀገር ስልጠና ደረሰ፣ እና ውድ ልጄ ላንተ ደረሰ። እዚህ ባዶ ቤት ምንቼ ትተኸኝ እንደማትሄድ እርግጠኛ ነኝ። ተወ፣ ይቀበባክ። አረ፣ አይደለም እቴቴ። እና ምንድል እንደሚያዝፈነድቅ እድሉ የደረሰው ላይ ይሉ ነው። እውነትህን ነው። አዎ፣ እቴቴ እና ልትሄድ ወሰነች እንዴ? ይሆናል እንጂ ይህን የመሰለ እድል ማበላሸት የለባትም። መሄድ አለባት። የእሷ ነገር ደግሞ ሀሳብ ልትቀይር ትችላለች እኮ። ስለዚህ በደንብ ምከራት ልጄ። እንደዛ እንኳን አታደርግም። ይሄን የመሰለ እድል እንዴት ታስመልጣለች? ውቤ ውቤ ውቤ ውቤ አንቺ ነፈስ አናገርም ይት ልሽ። በዚህ ፈዛዛነትሽ አበላሻሽው። እድል ነው ይዤልሽ የመጣሁት ምን አይነት እድል እህትዬ? ያቺ ገፊ ውጭ ሀገር ልትሄድ እኮ ነው። ማ? ሄለን። ከሷ ውጭ ማን ገፊ ያለ? እልቅ ምልሽን ስሚ። ዳግም ብቻውን ነው ምግብ አበስልለታለሁ ብለሽ እዛ እንድትሄጅ በጣም ደስ ይለኛል። ማዘር ደግሞ ስትንከረፈፊ፣ ድልሽን እንዳታበላሽ። ዛሬ ውኑ ነው የምትሄጂው? ቆይ ሄዳለች እንዴ ሷ? አይ አልሄደችም። እስከምትሄድ ደግሞ ቤቱን እንድትለምጁ ብዬ ነው። እሺ እቴ አንቺ ደግሞ እዚህ ምን ትሰራለሽ? አንቺ ራስሽ ልትሄጂ ነው አልተባለም፣ ወደ ሌላ ሀገር ነው? እና ልሄድ እንደሆነስ? ዳጊ እናትዬ ወስነው ነው እዚህ የመጣሁት ከዳግም ጋር እንድኖር። ስለዚህ አንቺ በጊዜ ወደምትሄጂበት ብትሄጂ በጣም ቆንጆ ይመስለኛል። ከቤታችሁ ወጣዋላችሁ። አሁን ደግሞ እስቲ ከቤቴ ወዴት ልሂድላችሁ? ኧረ ይሄ ራሱ እኮ ያንቺ ቤት አይደለም። ዳግም ሲፈልግ ብቻ ነው እዚህ መኖር የምትችሉ። አንቺ ልጅ ግን ጤነኛ ነሽ? አእምሮሽ በትክክል ይሰራል? አዎ በደንብ ይሰራል። አለበት እግሬ እስኪ ወጣ እንኳን። የምትጠብቅ ደግሞ ምን አደረግኩ? ይህን ያክል ሰልችቼ ነበር። ልጅቷ ምርቅናለች እንዴ? ቆይ ምንድን ነው የምታወሪው? ገና ሜዲን ሳልወስን ሌላ ሴት አስገብተ ትጠብቀኛል። አንቺ ልጅ ቆይ ምን ሆነሻል? የምን ሴት ነች? ውቤን እዚህ ቤት እንድትኖር እንዳመጣህት ነው። ምን ትሰራለች እሷ ደግሞ እዚህ? ቆይ ማ ነው እንደዚህ ያለሽ የሰው ወሬ እየሰማሽ አጨቅጭቅኝ? እሺ፣ በአይኔ ያየሁት ነገር ነው የሰው ወሬ አይደለም ይኸውልሽ አንቺ ዛሬ ደህና አይደለሽም። እሺ ሁለት ሰባት ያስፈልግሻል። ውቤ እዚህ ቤት አይደለችም። እዚህ ቤት አዎ። ቆይ ቆይ፣ ምን ልታደርግ ነው ደግሞ እዚህ ቤት የመጣችው? ምን ነው አንተ፣ ነገ እንድትመጣ ነበር የነገርኳት። አረ እኔ መቸም ነው ያላልኳትን። እባክሽ፣ እዚህ ደግሞ ምን አባይ ትሰሪያለሽ? ምጣት ምጣብሽ መቼ ስድብ በእናትህ ነው አይደል? የወጣው ምን አባሽ ነው ያልሺው? አይ ምንም። አሁን ያልተጠየቅሽውን መዘላ ውድንተሽ ምን አባሽ ልሰር ይመጣሽ? አንተ ብቻን ስለሆን ከበሬ ለመሆን ነው? እኔ ብቻዬን ነኝ። ነይልኝ ብዬሻለሁ። ደግሞ ሄለን የት ሄዳ ነው እኔ ብቻዬን የምሆነው? አረኔን በጥያቄ አታጣድፈኝ እንዴ። እናት ናቸው ብቻውን ነው ሄጅለት ያለች። ቆይ ማየ፣ ለምንድን ነው እንደዚህ ያለች? ምን ማለት ነው ብቻውን ነው ማለት? ሄለን ውጭ ሀገር ልትሄድ አይደል እንዴ? ቆይማ ነው እንደዚህ ያለች? አረኔ ላትጩፍ እናት ናቸው ያሉት ለማዬ ማነው ነው እንደዚህ አይነት አላውቅም። ብቻ ግን ናት ይመሰል እማዬ፣ ምን ሆነሻል? ቆይ ምን እንድታርግ ነው የላክሻት? እማዬ እኔ ደብሮኛ አጫዋች ላችልኝ ብዬ ይሻል። እማዬ ስላሰብሽልኝ በጣም አመሰግናለሁ። አይደለም አንድ ሴት የዓለምን ሴት በሙሉ ብታመጭልኝ ከሄሉ የሚተካ ማንም የለም። እሷ አትሄድም። ብትሄድም እንኳን እስክትመለስ በትዕግስት ጠብቃት። አላጁ ሌላ ፍለጌትም አልሄድ። አሁን በአውሬ ከመበላት ይልቅ ይች ይቺ ልጅ ሰው ልከሽ ሰጃት። እማዬ፣ ይቺ ልጅ ነው ያለው ቤት ለማደር ቀርቶ ለደቂቃ እንኳን መቀመጥ አይችልም። አንቺ በጊዜ ወደ ቤት ብትሄጅ ይሻላል። ካልሆነ ግን ጥሩ ነገር አይፈጠነው። በዚህ ጨለማ ወዴት ነው የምሄደው? የራስሽ ጉዳይ፣ ወደ ፈለግሽበት መሄድ ትችላለሽ። እሺ፣ ለማዘል ደውላቸው እና እሄዳለሁ። ለማን መደወል አያስፈልግም። ከፈለግሽ ገደል መግባት ትችላለሽ። እንደው ሜት አልሄድማ በዛው። እሺ፣ ትሄጃታለሽ ብዬሻለሁ። እንዴ እንዴ፣ ዳግም ልቀቃት እንጂ ምን እያደረክ ነው? ትሄጃታለሽ። ዳግም ልቀቃት። ቆይ በዚህ በማታ ይዝም የምትሄደው ዳግም ጋን መግባት ትችላለች ከፈለገች እንዴት በዚህ ማታ ትወጣለች? ደግሞ ማየ ብትሰማ ምንድ ነው የምትለው? አይሻታር ታር እንዴት እንዴት እንደሚያደርጋት። ወይ አንዴ በጥፊ ላጠናግራት! እንዴ ራሷ፣ እንዴ ግቢ አልኳት። ቆይ ራስ ግቢ በላት አንቀልገላት ነው በአክሽ ራሷ እየዘለለች የዘለለች የመጣችው። ከለምሽ ለማየ መደወል ትችላለሽ። እኔ ነገር አልፈልግም። ምንድን ነው ያልሽው? ደህና ነህ አይደል ናቲ? አቤት። ምን ይከግራል? አትናገርም እንዴ? ምን ልናገር ፈልገሽ ነበር? ለምን እፈልግሃለሁ። እና ለምን ትጨቀጭግኛለሽ? ቢሮ የኔ መሰለኝ። ስራ ይመስራት አልችልም? እኔ አትስራ አልኩኝ እንዴ? ያለው ትሮስ እዛ ጋር ነው እንጂ የራስሽ ጉዳይ ስማ፣ የመሳደብ መብት አንቺ ሴትዮ፣ ስራዬን ልስራበት አልኩሽ እኮ። ምንድን ነው የምፈልጊው? ስራ ልሰራበት። እማዬ፣ ቆይ ለምንድን ነው ህይወትን የምትበተብጭ? ዝጋ ሶ አንተ እኔን በትራች ትለኛለ። እሺ ቆይ፣ ምን አድርግ ነው የምትይኝ? ልጅቷ ታስፈልግሃለች ነው የምልህ እኮ። አታስፈልግንም ስጀመር። ሄሎ የትም አትሄድ። ለምንድን ነው የማትሄደው? እኔ ስለማልፈቅድላት ነዋ። ለምንድን ነው የማትፈቅደው? የማይሆን ነገር ነዋ። ማሚ እኔን እዚህ አስቀምጠኝ፣ የውጭ ዲያስፖራ ግብታ እንትሄድ ለምንድን ነው የምፈቅድላት? አየህ እኔ ብቻ ሳልሆን አንተ እና ቆይ ወደ ተሰብ ሰብ ሲወጣ እንዴት እንዴት እንደሚያደርገው ባየህ። እንዴት እንዴት አደረገው? እባክሽ አሁን ስንቶና። አንተ ምን ፈልገህ ነበር የመጣው? እኔ እኮ የዚህ ድርጅት ቅጥረኛ ነው። ስለዚህ የፈለኩት ቢሮ በፈለኩ ሰዓት የመገኘት መብታለ። ማን ነው ያለው? አረ እባክህ አሁን ስንቶና። እኔ የምልሽ ቆይ ናቲን ግላም ድሮ እንደዚህ ምገፍ ዴ። እኔ መቼ የገፋሁት። ናስክቶሪው ድረስ እንጠብቅ ሳልኩ የራሴ ችግር አለብኝ። ግዴታ ችግሬን በአደባባይ ማወጃ አለብኝ እንዴ? ሳሚ፣ እኔ ፍቅረኛ ሳይሆን የሚያስፈልግን እውነተኛ ወንድም ጓደኛ ነው። እሺ፣ ምን ነው? ከስራ አባረሩክ እንዴ? ለምን ያባረሩኛል? ምን አልባት መስመር አልፈ ከሆነ ብዬ ነዋ። እኔ መስመርን ማልፈሰው አይደለው። እርግጠኛ ነው። ምን ነው ከእኔ በላይ ስለ እኔ የምታውቅ ትመስላለ? ሰውን እኮ ከራሱ በላይ ስለ እሱ የሚያውቁ ሌላ ሰው ነው። እና ስለ አንተ ምንድነግር ትፈልጋለ? ምንድን ነው የሆንከው? ትናንትና ምንድን ነው እንደዚ እያስጮ የነበረው? ልነግረኝ ትችላለ? ቤቴ ድረስ መታ፣ ከሚስቴ ጋር ስትቆ፣ ለጳጳስ ምን እንድልጠብቀ ነበር። አልገባኝም። ምን እያልክ ነው? ውል ከሚስቴ እራቅ። ወዴት ማለት ምን አጠፋች? ወይስ አንተም ከእናትህ ጎን ሆናል? ናቲ እናቲ፣ በማታቆና በማያገባ ነገር እየገባህ ትዘላብድ። ይህን ነው ቅድም የሚያልኩ የወንድሜ ጉዳይ የማይገባኝ ከሆነ ምንድን ነው የሚያገባኝ? እንግዲህ ወንድም አይደለህም ብዬ ደጋግሜ ነግሬህ ካለው እና እንደነገርኩሽ ነው ፕሮጀክቱ ልብሷን ሰብስባ እኮ ነው የመጣችው። እኔ ግን የእዚህ ችልሽ ድፍረት ቢሮ ነኝ ባንክ ነበር የምንዘረፈው እንደ ትቀይጫለሽ እንኳን ታስገኛለሽ እኮ ነው። ቆይ ግን እንዴት መጣች? እሷማ ዳግም ተብዬ ነው የጠራኝ አለች። ግን አይደብራትም ገና ከሆኑማ እንደዚህ ከሆነ ሂጅ ስመለስ የሰርግ ድግስ ላይ ነው የምደርሰው። ምን አይነት ብልግና ነው? ቆይ ባለትዳር ቤት ልብስ ይዞ መግባት፣ አሁን ይህንን እያየው ነው እንዳገባ የምትመክሪ? መልካም ነገሩ ስለሚበልጥ ይህን ይህን እያየሽን ቢሆን ትገቢበታለሽ። አረ ቅር ይበልሽ፣ አንጅራቶች፣ መውጫውን ብትፈልጊ ነው ሚሻልሽ። ስነ ስርአት የማይሆን ነገር አታውሪ፣ ይልቅ ለምን እንደመጣች እሱን አልጠየቅሽው? ጠይቅ ያለው እንጂ እኔ አላቅም። እማዬ ናት የላከዳት ነው የሚለው። ዘንድሮም እንደ ህፃን ልጅ እማዬ ማለቱን አላቁመም። ድሮም እኮ እማዬ በዚህ ገብታ በዚህ ወታ ምናምን ይል ነበር። አይ ዳግም፣ ድሮ ማለት ዳግምን ድሮ ታውቂው ነበር እ አይ አንቺ ጋር ከተዋወቅን ጊዜ ጀምሮ ማለት ነው። ያው እማዬ እማዬ ላልትኝ አይደል እንዴ? አረ ተረጋጊ። አላበሽ እኮ አላበኝ እን

ነው። አይ አይመስለኝም። ደህና ናት። ሄሎ፣ የባለፈው ነገር ላይ መኖስንሽ ምንድን ነው? የባለፈው ነገር ጭራሽ ረስተሽዋል? የውጭ ሀገር ስልጠናውን ነዋ። ይሄ እድል የሌላ ሰው ቢሆን ኑሮ እኮ እኔ አልነበርኩም ቢሮ ድረስ መጥቼ የምጠይቀው። ባለውበት እየመጣ ነበር ሰላሜን የሚነሳኝ በነገራችን ላይ ለመስሪያ ቤታችን ሰራተኞች ይህን እድል መስጠት ከጀመረን ጀምሮ የመጀመሪያዋ ሰው ነሽ። እኔ ቢሮ ድረስ መጥቼ ጠየቁሽ። ካላስቸገርኩ እድሉ ለሌላ ሰው ቢተላለፍ ደስ ይለኛል። እኔ እዚህ ብዙ ኃላፊነት አለብኝ። አይ እኔ እንኳን እንደዛ ማለት ፈልጌ አይደለም። ብዙ ነገሮች አይገርሙሽም፣ ለብዙ ነገሮችም ግድ የለሽም፣ በተለይ ደግሞ ለራስሽ ጥቅም ብቻ። እሱን ተይውና ምን ወሰንሽ? እስካሁን አልወሰንኩም። ለምን? የቀረው እኮ ትንሽ ጊዜ ነው። እንደነገርኩ ነው፣ እኔ ባለትዳር ነኝ፣ ብቻዬን መወሰን አልችልም። ከዳጊ ጋር ደግሞ ሰሞኑን ቁጭ ብለን አላወራንም፣ ለዛ ነው። ምነው ተጣላችሁ እንዴ? ምን ማለት ነው? እኔ በትዳሪ ደስተኛ ነኝ ነው። እኔ ሰሞኑ ብቻዬን ጊዜ ማሳለፍ ፈልጌ ነው። ስለ ስራ ጉዳይ እያወራን አልነበረም ለዛ ነው። ከሆነ ጥሩ ከሆነ ማለት አይሆንም ለማለት ፈልገ ነው። አረን ያላልኩም። ለማንኛውም በዚህ ሁለት ቀን ውስጥ ብታሳውቂኝ ደስ ይለኛል። ዛሬ እንዲማፍርበት መሆን አልነበረበት። አሁን ስንቱን የቀባጠርኩት። አሁን ጥፋተኛ ነው የምባለው ወይስ በባልሽ ያፈርሽ ነው የሚባለው። ቆይ ወይስ ገበናይ ለመደበቅ መሞከሬ ነው አይዳይ፣ ያሉ ሴትዮ አሁን አትሂጂ ብላት ነጻነቴን ከለከለኝ፣ ብላ እኔን እንደ መጥፎ ሰው ልታስብ ትችላለች። እንደዛ ካሰብሽ ደግሞ የሬድ ጥሩ ሰው ነው ብላ ስለምታስብ ጥላኝ ወደ ሶልት ሄድ ትችላለች። ስለዚህ ከባድ ቢሆንም እንድትሄድ መፍቀድ የግድ አለብኝ። ምን አባሽ ፈልግሽ? አይ በሐሳብ ጭልጥ ስትልኩ ስለኔ እያሰብክ እንደሆነ ስለገባኝ አለሁልህ ለማለት ነው። ቆይ እስካሁን ምን እየሰራሽ ነው? ማለት አንተን በያለኝ የመጣሁት አንቺ ልጅ በእጅም መሞት ፈልገሻል እንዴ? ይኸውልህ፣ ዳግም ልጅቷ ከዚህ እስከምትሄድ እኮ ምንም ነገር አለማድረግ እንችላለን? አሁን በጥፊ ሳላጣጋሽ ከዚህ ውጭልኝ። ዳግም ምንድን ነው? ቆይ ምን ለማድረግ አስበሽ ነው? ከዚህ በፊት ያደረግነውና አንቺ ውሻ አለች ዳ ይበላ ላወራሽ እፈልጋለሁ። እኔም የማወራ ነገር አለ። እሺ በቃ እንደውም አንቺ ጀምር። አይ ግድ የለም ራስ ጀምር። እንደዛ ይሻላል። አዎ አንተ ጀምር። ባለፈው ያልሽኝን የውጭ ድል እንድትጠቀሚ ነዋ። እንድትጠቀሚ ማለት እንድትሄጂ ነዋ። እኔ ደግሞ ላለመሄድ ወስኛለሁ። እንዴ ለምንድን ነው የማትጂው? እንደውም ትሄጃታለሽ። እሺ እኔ መሄድ አልፈልግማ። ለምንድን ነው የማትጂው? እንደውም ትሄጃታለሽ። ይሄ እኮ ለስራሽ ራሱ በጣም አስፈላጊ ነገር ነው። እሺ ማ አንተ እኮ ለእኔ ስራ አስበህ እየተዋወቅን? እና ለምን ይሆናል። ዳግም ከኋላ ያሰብከው ነገር ካለ በግልጽ ተናገር። እኔ ምን አስባለሁ እሱን አላውቅም ቆይ ንቀት ነው እየወራሁሽ ጥለሽ ነው የምትወጪው? ምንም ለማይቀየር ነገር መልፋት ስላልፈለግኩ ነው እንጂ ንቀት አይደለም። ቆይ ለምንድን ነው ግን ላይ መሄዴ ያልፈለግሽው? ዳግም ስራ እንድሰራ አይፈቅድልኝም፣ እድሎችን በሙሉ አበላሽልብለች። ሌላ ሰው ጋር ላይ መሄዴ ያስብሽ ነው አይደል? ምንድን ነው የምትቀባጠረው? የልብሽን ስነግርሽ ቀባጠርኩኝ አይደል? አንተ ነህ እንጂ ቆይ እኔ ስሄድልህ እንደፈለክ ለሞን ነው አደል? ሀሳብ እንደፈለክ ማለት። ቆይ ምንድን ነው የምትቀባጥሪ? የልብን ስነግር ቀባጠርኩኝ አደል? አሁን አትከራከሪ። ትሄጃለሽ አልኩሽ ትሄጃለሽ። አለቅ። እንግዲህ አልሄድም ብያለሁ፣ አልሄድም። ቆይ ምንድን ነው የምትፈልጊ? ሰላማዊ ትዳር ነው የምፈልገው። እሱንማ ምክንያት እየፈለግሽ እያደፈረሹ አይደለ እንዴ? እኔ ነኝ ያደፈረስኩት? ሲጀምር የውጭ ድል ብለሽ ምን አስቀባጥረሽ? እኔ መፍቀሪ ስታቂ ደግሞ እኔ በዚህ ፍጥነት እናትን ሚስት እንደሚል እኩል ለራስቼ ነዋ። ቆይ ምን ሚስት ነው የምትይኝ? እና ቢቀመጠናት አንቺ ትዩ። ቆይ እንዴት ነው እኔንም የምታስቢኝ? እንዴት ስባስብ? ቆይ ምን ለውጣለሁ? እሺ አሪድ፣ ምን ጉዳይ እያሳሰበኝ ነው ጉዳይ ማለት ሰሞኑን ደህና ትመስለኛለህ። እኔ ምንም ያየሁት ነገር የለም። ከናቲ ጋር ጥሩ አይመስሉኝም። ያሬድ። አቤት። ምን ሆነ ነው ማለት? እንዴ አንተ እኮ አለቃችን የናቲና የፌቨኑን ጉዳይ በዚህ ልክ መመልከት ተገቢ ነው። ቆይ አለቃ መሆን ማለት ለሰራተኞች ግድ የለሽ መሆን ማለት ነው እንዴ? አይ እንደዛ ለማለት ሳይሆን እንግዲህ ካልሽውን፣ ለማንኛውም ደናሆ። ያሬድ አቤት። የባለፈው ነገር ወሰንሽ? ላለመሄድ ወስኛለሁ። የምርሽ ነው? አዎ የምሬ ነው። ሄሎ። ቆይ እርግጠኛ ነሽ? እርግጠኛ ነኝ። በእኔ ፋንታ ደግሞ ብዙ በቂ የሆኑ ሰራተኞች አሉ። ሄለን እኔ ዳግምን ራሴ ላናግረው እችላለሁ ዳግ አይደለም እሱም አንዶም ሂጂ ብሎኝ ነበር እና ይህን የመሰለ እድል እንዴት ትተዋለሽ እንዴት ያመልጥሻል ያው የግድ ስለሆነብኝ ነው ምንድን ነው የግድ የሆነው ተባብረን መፍታት እንችላለን እኔ እዚህ ሆኜ መስመር መስመር ማስያዝ ያለብኝ ጉዳዮች ስላሉ አይሆንም ጥሩ ለማንኛውም ለመጨረሻ ጊዜ እንድታስይበት እድል ሰጥሻለሁ መልካም ጓደኛህ እናትን አሳክሞሽ ከቻል ካንተ ማብረሆት አካፍ። ፌቨን፣ ምን እየሆንሽ ነው ያለሽ? ምን ሆንኩኝ? ተረጋጊና ናውራ እንጂ ትልልቅ ሰዎች አለን እ ሰማኛለሳ ይህን የማረሚያ ቤት ፍልስፍና እዛው ለራሴ ያዘ። እኔ ትመክረው እንደሆነ ብዬ ነው የነገርኩክ። ቆይ ምን ብዬ ነው የምመክረው? ምንም እኮ ግልጽ ያደረግሽል ነገር የለም። ቢሮን አይበረጥ፣ ቢሮ ውስጥ እየመጣ አክት አያድርግ ቆይ እርግጠኛ ነሽ ናቲ አክት እያደረገን ያለው? እና በባዶ ሜዳ ምን ያንጫጫዋል? እሱም የራሱ የሆነ ህይወት አለ፣ የራሱ የሆነ ስሜት አለው። ብዙም የረባብሻው ነገር ሊኖር ይችላል። አንቺም ለመረዳት ሞክሪ። ይኸውልህ የሚታረም ከሆነ ይታረም፣ አይ የሚል ከሆነ ደግሞ ለአለቃችን ሪፖርት ለማድረግ እገደዳለሁ። እሺ። ሄሎ፣ እንዴት አደረግሽ? ያሬድ፣ እድሉን ስለሰጣችሁኝ በጣም አመሰግናለሁ። ግን እኔ እድሉን ለመጠቀም ፍቃደኛ አይደለሁም። ይሄ እኮ በጣም ትልቅ እድል ነው። በተለይ ደግሞ ለእንዳንቺ አይነት ምርጥ ሰራተኛ እና ታዲያ ምን ያሬድ፣ እሱ የግል ጉዳይ ነው። እሺ እኔ ማስተካከል የሚችለው ነገር ከሆነ ሁሉንም ነገር ላድርግና ና፣ እባክሽ እንድትሄጂ ላድርግ። ያሬድ፣ እኔ አንድ ውስሜ ያለው እንደውም እኔ ደስተኛ ለማድረግ ከሆነ የምትፈልገው በይኝ፣ ነው ደስተኛ ማሉ ነው እንዳልሽ እኔ ከምንም በላይ የአንቺ ደስታ ይበልጥብኛል። ስለተረዳኝ ለምሰል